እንግዲህ ዛሬ ደግሞ ሌላን ቦታ እያስጎበኘን በመሀል ደግሞ የተለያዩ ርዕሶችን እናነሳለን በመሀል ደግሞ የምንገብዝላቸው እንግዳ ይኖረናል ኢንሻላህ ማለት ነው መርሓባ ዛሬ የምናነሳቸው የተለያዩ ርዕሶች ይኖራሉ እነዛን ርዕሶች እየተከታተላችሁ መጨረሻ ላይ ጥያቄ ይኖራል እንደ ዘወትር ልማዳችን እነዛን ጥያቄዎች ለመሳተፍ ሞከሩ እስከዚያው ድረስ ከመጨረሻው ድረስ አብራችሁ ተከታተሉን ሰብስክራይብ ማድረጋችሁ እንዳረሱ በሸርት

እየሰራ ነው እየተገበር ነው ሐዲሱን ወደ እናንተ እናቀርባለን ምናልባት ደግሞ እናንተ ጥያቄ ይኖራችኋል ያ ጥያቄ ምንድን ምንድነው ተግባሩን አይታችሁ ሙሉ ሐዲሱን ኮሜንት ላይ ታስቀምጡልኛላችሁ እንደተለመደው ቀድሞ ኮሜንት ላይ ያስቀመጠ ሰው የዱዓ ሽልማት ይደረግለታል ማለት ነው ዳይ ወደ ቪዲዮአችን ያው ሌላም ርዕሶች አሉ የምናነሳቸው እነሱን ርዕሶች እናነሳለን ቁርአን አንቀጾች አሉ እነሱ እናነሳለን ኢንሻአላህ

ግን ወደ አላህ ልንጠጋና ልንቀርብ የሚገባው ሁልጊዜ በማንኛውም ሰዓት በሚደላንም በምናጣም ሰዓት ወደ አላህ ቀርበን ስናገኝ አልሐምዱሊላህ ልንለው ልናመሰግነው፣ ስናጣ ደግሞ ያ ረቢ ብለን ብለ ልንጠጋበት ይገባል እንጂ ስናገኝ ረስተነው የማይሆኑ ነገሮችን ስናደርግ ከርመን ደግሞ እንደገና ስናጣ ወደ አላህ ተመልሰን ያ ረቢ በእርግጥ አላህ አያሳፍርም። ኡድዑኒ ያስተጅብ ለኩም ብሏል። ነገር ግን ደግሞ አላህን በማንኛውም ሐለታችን ልንቀርበው ይገባል። እንደ ጓደኛ ልናማክረው ይገባል። ስንለምነው አላህ እንደ ሰው አይደለም። ዩሕቡ ልሙልሒነ ፊ ዱዓ ዱዓ ላይ ችክ የሚሉ ሰዎችን አላህ ይወዳል። እንደ ሰው አይደለም። ሰው ሁለት ጊዜ ጠይቀሁ በሶስተኛው ይሰልችሃል፣ ይተውሃል። ወረተኛ ነው የሰው ልጅ። አላህ ስብሃነ ወተዓላ ግን ወረተኛ አይደለም። አስር ጊዜ፣ መቶ ጊዜ፣ ሚሊዮን ጊዜም ጠይቀው ያደርግልሃል። ምናልባት አላህ ስብሃነ ወተዓላ ዛሬ ያደረግከውን ዱዓ ዛሬ ያልሰጠህ ተገል ያድርግ ሊሆን ይችላል። ምናልባት ደግሞ ያን ያደረግከው ዱአ ሰጥቶ ቢሆን ደግሞ መጥፊያ ሊሆን ይችላል። ስለዚህ ሁልጊዜም ጊዜም ጓደኛችን አላህን እናድርግ። ባረከላሁ ፊኩም። እሺ ያ ጀማ አህለን ወሰህለን እንግዲህ ቅድም እንደነገርኳችሁ እንግዳ አለ ብያችሁ ነበረ። እንግዳችን እየመጣ ነው፣ እየደረሰ ነው። አረ ፍጠን እባክህ፣ ብዙ አስቆምከን እኮ። ሰላም አለይኩም ሰላም እንዴት ናችሁ? የበሻቲው ቻናል ሰዎች አህለን ወሰህለን ወመርሐበን፣ መርሐባ። እንግዲህ ኢንሻአላህ ዛሬ የሚጋብዛችሁ ነገር ይኖራል። ወንድማችን ኢብሩ መሐመድ ወይም ሆሶ። እሺ እንግዲህ ኢንሻአላህ እንደተለመደው ዛሬም አንድ ታሪክ የማጫውታችሁ ይሆናል። ከታሪኩ በኋላ ዛሬ ደግሞ ዱዓ ነው ያለው። ከታሪኩ በኋላ ምርጥ ዱዓ ይደረግላችኋል። በተለይ ላጤዎች፣ ያላገባችሁ መሳኪኖች በደንብ አዳምጡ። መርሐባን ወደ ታሪካችን እንገባለን። የሆነ ሰዓት ላይ በሆነ አካባቢ ላይ የሚኖሩ ሁለት በጣም የሚዋደዱ ባልና ሚስቶች ነበሩ። በአካባቢያቸው ረሃብ ገብቶ በጣም ዝቅተኛ ኑሮ ነው የሚኖሩት፣ በዛ ላይ ረሃብ ገብቶ መራብ ይጀምራሉ። ባል ጧት ወቶ ማታ ይገባል። ነገር ግን ሲያገኝ በልተው ሲያጡ ደግሞ ጾማቸውን እያደሩ የተወሰኑ ጊዜያቶችን ይገፋሉ። በዚህ ሁኔታ ላይ ያሉ ባል የሚስቱን ጸጉር ሲመለከት ጸጉሯ ተያይዞ ለማበጠሪያ የሚያስቸግር ሆኖ ይመለከታል። ይህንን ሲመለከት ምን እንደሚያስፈልጋት ያስባል። ይወጣል። ጧት ነግቶ ወደ ስራ ቻው ብሏት ሚስቱን ይወጣል። ከዛ ከመውጣቱ በፊት ሰዓት ስትጠይቀው ሰዓቱን ስትመለከት ሰዓቱ የእጅ ማሰሪያ የሌላት ጫፏ ብቻ አናቷ ብቻ ነበረች፣ አየና ሰዓት ነገራት። ኦኬ በቃ እሱም ወደ ስራው ሄደ፣ ወጣ። እሷም ወጣች ከቤት ማታ ሲመለስ ሚስቱን ሰላም ካላት በኋላ በስጦታ እቃ የተጠቀለለ ነገር ይዞ ሰርፕራይዝ በማለት ለሚስቱ ስጦታን ያቀርባል። ሚስት ደግሞ ምንድነው ብላ አውታ ስትመለከተው በጣም በሚገርም ሁኔታ ማበጠሪያ ነበር። ምክንያቱም ጠዋት ሲወጣ ምን አይቷል? የባለቤቱን ጸጉር ለማበጠር የሚያስቸግር ሆኖ ጭፍረር ብሎ ተመልክቷል። እና የሚያምር ጸጉር ነው ያላት፣ ግን ደግሞ ማበጠሪያ ከራቀው የማንኛውን ሰው ጸጉር ይበላሻል። ይህንን ተመልክቶ ማበጠሪያ ይዞ ለሚስቱ መጥቶ ነበር። ይህን ስትመለከት ሚስት አልቻለችም እና በጣም አለቀሰች። ምነው ነው ለምንድን ነው የምታለቅሺው በማለት ባል በሚጠይቅበት ሰዓት ሚስትም ያደረገችውን ሂጃብ በምታወልቅ ሰዓት ጸጉሯ ተመልጧል ማለት ተቆርጠው ነበር። በጣም ይደነግጣል። ምን ነው ሲላት፣ እሷም ደግሞ ለባለቤት ሰዓት ገዝታ አምታለት ነበር። ጸጉሯን ሽጣ ሰዓቱን ገዝታ አምታለት ነበር። የእጁን መያዣ ማለት ነው። የሰዓቱን የእጁን መያዣ ከዛ አምጣው ሰዓትን ላድርግልህ ስትለው እሱ ግን ሰዓቱን ሽጦ ነበር ለካ ማበጠሪያውን፣ ይገዛላት። ምን አይነቱ መተሳሰብ ነው! እንዲህ አይነት መተሳሰብ የሞላበት ሀያትን የወፈቃችሁ እንዲህ አይነት ትዳርን አላ ይወፈቃቸው። ላለሁ እስኪ ከታሪኩ ምን ተማርን የሚለውን ወንድማችን እንጠይቃለን። የሚናገረውም ነገር ካለው ወደ እሱ እንሄዳለን። በጣም የሚገርም ታሪክ ነው ወላሂ። በጣም ከመተሳሰባቸው የተነሳ ችግራቸውን እራሱ ሳይነጋገሩ ነው ዩኒቨርሲቲ ያሉት ማለት ነው። ለምሳሌ እሷ ጸጉሯ ሲታሰርባት አይቶ ነው የተረዳት እንጂ ጠይቀው አይደለም። እሷም ሰዓቱን ስታየው ደግሞ አይታ ነው እ የተረዳቸው ጠይቀው አይደለም። እና በጣም የሚገርም ታሪክ ነው። ወላ ያጫወትከን፣ አላ ይጨምርልን። አሚን ስተጅብ ዱዓና ያረብ ልአለሚን። አሚን

አራት አዋፋቶችን ያዛሉ አላህ Subhanahu Wa Ta'ala ለኢብራሂም አለይሂ ሰላም ኢብራሂም አለይሂ ሰላም እርግቦች ናቸው ይባላል። አራት እርግቦችን ያዙ፣ ገደሏቸው። ከዛ በኋላ ሁሉንም ثم جعل على كل جبل منهم جزءا ቀላቅለው ተባሉ ابراهيم عليه السلام እንግዲህ አራቱን እርግቦች ከገደሉ በኋላ ከተከታተፈ በኋላ ሰውነታቸው ተደበላለቀ። ከዛ በኋላ እያደበላለቁ የተለያየ ቦታ አራት ጀበል ላይ አራት ተራራዎች ላይ ያስቀመጡ

እግር ከአንደኛው ጭንቅላት ጋር የአንደኛው እግር ከተለያዩ ከአራቱ ጋር እና ከአራቱ እየመጡ እየተገጣጠሙ አላህ ሕይወት እየዘራባቸው ያሳየው፣ ወአለማን አላህ አዚዙን ሐኪም እወቅ አላህ Subhanahu Ta'ala ጥበበኛ አሸናፊና ጥበበኛ ጌታ መሆኑን አስታውስ እወቅ አላቸው ለኢብራሂም ዓለይሂ ሰላም። እና በጣም የሚገርመኝ የቁርአን አያ ነው። አላህ Subhanahu Ta'ala በሱረቱል በቀራ ያስቀመጠው የቁርአን አያ ነው። ተከተሉ

ወደ መጨረሻው ርዕሳችን ሄድና ነቢይ ሰለላሁ ዐለይሂ ወሰለም የወንድ ልጅ ውበቱ ሁለቱ ነው ብለው ሁለቱን ጠቅሰዋል። እስኪ እነዛ ሁለቶች ምን ምን ናቸው? ኮሜንት ላይ አስቀምጡልን። የዛሬ ጥያቄያችን ይሄንን ይመስላል። እንግዲህ እንዲህ እያልን ወደ ፕሮግራማችን ማገባደጃና መጨረሻ ደርሰናል። የነበረን ቆይታ ላቅ ያለ ምስጋና አቀርባለሁ። እንዲሁም ሁልጊዜም ጊዜም ስለምታበረታቱኝ አላህ ከጎናችሁ ይቁም። ሰብስክራይብ ማድረጋችሁ እንዳረሱ፣ ሼር አድርጉ። ለምታውቋቸው ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ምናልባት ሰምተው ቢጠቀሙበት እናንተም ተጠቃሚ ትሆናላችሁ ማለት ነው። ኢንሻአላህ ወሰላሙ አለይኩም